ሰላም ሰላም የአገሬ ልጆች እንዴት ናችሁ? እንግዲህ እንደተለመደው እናንተን ያስቃሉ እያዝናናሉ፣ እንዲሁም ቁም ነገር ያስይዛሉ ብዬ ያመንኳቸውን ቪዲዮዎች ከተለያዩ ሶሻል ሚዲያ ስብሰባ አድርጌ ይዤ መጥቻለሁ። አብረን ፈታ ዘና እንላለን ማለት ነው። ለዚህ ቻናል አዲስ የሆናችሁ ቻናል ሰብስክራይብ በማድረግ እንዲሁም ይህም ቪዲዮ ላይክ አድርጋችሁ ቪዲዮ እንድጀምሩት በአክብሮት እየጋበዝኩኝ ወደ ቪዲዮዎቹ እናልፋለን ማለት ነው What's happening? What's happening? Hey!

ንስሓ አባት አለ። ለምን አባቴ ሞተ? ያንተ አባት አልሞተም። ሌላ በሽተኛ በህክምና ስተት ሞቶብኝ ንስሓ ልገባ ፈልጌ ነው። ተመስገን የኔ አባቴ ሞተ መስሎኝ ነበር። ያንተ አባት አልሞተም። ምን እንደማረግን አላውቅም። ምን አስጨነቀ? ውጣና አባታችሁ ቀዶ ጥገና ያስፈልጓል በላቸው። በኋላ ሲመለሱ የቻልነውን አድርገናል፣ ግን አባታችሁን ልናድነው አልቻልንም። ነፍስ ይማር በላቸው። እንዴት አባታቸውን ገድዬ አይናቸውን አየዋለሁ? እኔ ነገር ገርለ እውነት፣ ምን ችግር አለው? የሟች ስም ማነው? ታደሰ። እሺ፣ ታደሰ ለማ? አዎ። ምን ነው? አባቴ ነው የራሱ አባት ነው። በሸርኑ በጀርባ አረደው ማለት ነው። የቻልነውን አድርገናል፣ አባትህን ግን ልናድነው አልቻልም። በቃ ነፍሲ ማር። ሳምንት ትልቅ መነጋገሪያ የሆነው ተወዳጁ አቀንቃኛ አስጌዴ አርሲያን ዋንጫ ይበላል ዴንዴን ሾው ግን እስቲ ንዴ የምታፈቅር ሴት ካሳየኸኝ የማይሞት ሰው አሳያለሁ ብሎ ፖስቶ ነበር። አይታችሁታል። ይሄ እንግዲህ ልክ አይደለም አይደል? ዲፍ መልክተታ ታፈቅራለች አይደል? አፍቃሪ ነሽ አይደል? ወንዶች ሴቶች ደግሞ በጅምላ ሲፈረጅ ደስ አይልም። ምክንያቱም አንድ ሰው የሆነ ነገር ሊያጠፋ ይችላል፣ ግን አጠቃላይ ሲሆን አንድ ሴት ልታጠፋ ትችላለች፣ አጠቃላይ ግን ልክ አይደለም። ይሄ ጅምላ ጨራሽ ነገሮች ሁሉ ከአስተያየት ጀምሮ ምን ወደው እንደሾ መነጋችን ላይ አርሰናል ሻምፒየንስ ሊግ ዋንጫን የሚያሸንፍ ከሆነ እኔ ደግሞ አስጌ እንደሾ ዝም ብሎ ፎቶ አሳያለሁ፣ ሳትስቅሽ አርሴናል እንግዲህ ቀጣይ ሮብ የመጨረሻ ለዋንጫ በሜዳው አንድ ለዜሮ ተሸንፏል። እነሱ ሜዳ ላይ ሄዶን እንግዲህ ውጤቱን የሚገለብጠው ሆኖ ካሸነፈ ለዋንጫ ካለፈ እጅግ በጣም ደስ ይለናል ግን ዘጠና አስር ነው ግምቴ የእኔ ማለት ነው። ኔ እንጃ የሚቀለብሰው የመስለሚ ከቀለበሰው ብቻ እጅግ በጣም እንደሰታለን። እንግዲህ ሴፉም አርሴናል ዋንጫ ከበላ የዴንዴንሾን ወይም የአስጌን ፎቶ ሳይስቅ ማለት ነው ዝም ያለ ፎቶ አመጣላችኋለሁ ብሏል። ከየት እንደሚመጣ እንጃ። እንግዲህ አርሴናልም ለመብላት ያብቃው፣ እሱም ፎቶን ለማምጣት ያብቃው አረለ አርሰናል ለዚህ እልህ በልቶ ባሳየኝና ከየት አባቴ ነው ማመጣውና አስኬ ዝም ብሎ ይላል። ወንዴ ኳስ ሲጫወት ካሳየኝ ቀኝት ባንድ ሰልስት ሲሰራ አሳያለሁ። አሁን እኔን ለምሳሌ ወይ አሮጊት ምናም ብሎ የሚሰድበኝ ሰው እ ይቅርታ ኩኩሻ ኩኩነት፣ እንግዲህ አዲስ አልበም በራሷ ዩቲዩብ ቻናል ላይ ለቃናለች በሱ ፈታዘና አዘና እያዳመጥን እየተገረምን ነው። ስምንት ዜማና ግጥም ደግሞ የምንወደው ክቡር ዶክተር አርቲስት ቴዎድሮስ ካሳሁን ነው ለኩኩሻ የሰጣት። እንግዲህ አልበሙ በቃ ምንም አይዋጠለትም፣ ምርጥ አልበም ነው ይሰራችልን። እጅግ በጣም እናመሰገናታለን ማለት ነው። ባለፈው ውርድ ደግሞ ሴፉ ሾ ላይ ቀርባ ሚገርም ኢንተርቪው፣ በቃ ሁላችንም የመሰጠ ኢንተርቪው አድርጋ አስደምማናለች። ማናለች ቃለ መጠይቁ ራሱና ጭውውቱ እጅግ በጣም የያዝና ናል አንድ ሰዓት ከምናምኑን በቃ ሳታስቡት ነው የምጨርሱት። ኩኩሻቡ ጨዋታም ትችላለች። ይመች ማንኛውም እቺ ፓርታው ስለተመቸችኝ ለእናንተ ልጋብዝና ልመለስ። በፌስቡክ በምናብ አንቺ አርጅተሻል፣ ምንድነው ወደ ቤተክርስቲያን ማተጂ፣ አዎ ዘፈን የማታቆሚ ወይ ምናምን ይላሉ። እነኛ አሁን ወጣቶች አይደሉም፣ እርግጠኛ ነኝ ኩዮች ናቸው። በስራዎችሽ እየተደሰቱ ነው። ተሳስቻ አስቡትም፣ ጭንቅላታቸው ውስጥ ወጣቶች ናቸው ላታቸው ውስጥ የለም። ያን አይነቱ ግን አሁን የኛ እኩዬ ሆነው አምሮባታል ባታል ብሎ የሚቆጣ ሊኖር ይችላል። አምራለ አለ ይሄ ቅናት ነው ሌላ ምንም አልለው ይአርም ምክርም እኮ እንድምል ደስ አሉ አንዳንዶች። በጣም ደስ የሚለኝ ኩኩዬ፣ አሁን ዘፈኑ ቢቆም እንደ ወደ ቤተክርስቲያን ብትሄጂ ጥሩ ነው፣ በአክብሮት የሚጠይቁኝ ሰዎች አሉ። ደስ ይለኛል። ስለ እነሱም ደግሞ መልሰው ምንድን ነው አንድ ጊዜ አንተም ላይ መጥቼ ቃል ገብተሽ ነበረ ዘፈን ልታቆሚ? አዎ፣ ወደ አምላኬን አላገለገልኩም አላልሽም? ሞ አሉኝ ቤቢ ኬን አይ ቼንጅ ማይ ለምን መሰለህ፣ አገልግሎት ከእግዚአብሔር ጋር የሚሰጥ ምን ያልተመቸው ትም ለአምላኬ እያልቅሽ ያለው አንተ ጋር እውነት ነው። ዛሬም ቢሆን ላለቅስ ይችላለሁ። በበቂ አገልግያለሁ፣ እን አላገለገልኩም። አሁንም ግንስ አንድ ነገር ማቀው ፈሪሃ እግዚአብሔር እንዳለኝ እንደምጸልይ ከእግዚአብሔር ጋር ያለኝ ግንኙነት ጥምቅ ነው። በራሴ በከንቱነቴና በኃጢያተኛነቴ መጠን እግዚአብሔር ግን ፈጣሪ ያቀኛል እና በሰው ጃጅ መደረግም አልፈልግም። ማንም ማንንም ደግሞ ሊኮነን አይገባው። የራስን ጉድፍ ከዓይን ላይ ሳታውጣ የሌላውን አታውጣ ብሏል እግዚአብሔር ቃል። ስለዚህ በዚህ ጉዳይ በጭራሽ ማንም ሰው ጉዳይ ውስጥ አይግባ። እዚህ ላይ ቢጨበጨብ ደስ ኩኩ ሰብስቤ በሴፍ ሾ ላይ ቀርባ ባደረገችው ንግግር ላይ በርካቶች ሀሳባቸውን እየሰጡ ይገኛሉ። እጅግ ምርጥ የተባለ ኢፒሶድ ሲሉም ሀሳባቸውን ሰጥተዋል። ኩኩ ሰብስቤም ታዲያም እዛ ላይ ጄኒውን ሆና ቫይብረንት ሆና የተለያዩ ሀሳቦችን አንስታም እጅግ ብዙዎችን ያስደመመ ቃለ መጠይቅ አድርጋለች። እኔ በግሌ በጣም ስለወደድኩትም ኩኩዬ በጣም እናመሰግናለን። እኔንም የማይወድ ሰው አልነበረም በዛን ጊዜ ውሸት ኩኩዬ እንግዲህ ተመልሳለች። እኔን የማይወድ ወንድ አልነበረም፣ እጅግ በጣም ብዙ ወንዶች ይወዱኝ ነበር፣ ደግሞም ቆንጆ ነኝ ብላለች። እስቲ አብረን ሰምተን ነው እንመለስ። ለምሸት ምን ያደርጋል፣ ወንዶች ሁሉ ማሰኛ አፋቸውን ይከብታል። ብዙዎች አንቺን ይወዱሽ ነበረ። ወደው ነው ቀረ በስማም ኩኩ ቤት አለፈች ነው እንጂ ቤት በኩል ሄደች። በጣም እንዲህ ሰው ሁሉ ፀጉሩ ሹሩባ እስኪሰራ በኔ ምን ትላለህ። በጣም ነበር የሚወደኝ ሰው ሁሉ። እውነት ነው። የፍቅር ደብዳቤ ጎርፍልሽ ነው እንዴ? በጣም እንጂ። እውነት ነው። በጣም እውነት። አይ በጣም። እኔን የማይወድ ሰው አልነበረም በዛን ጊዜ። ውሸት ምን ያደርጋል። ወንዶች ሁሉ ብዙ ነው እውነት። እንደ እኔ በጣም ብዙ ሰው ነበር የሚወደኝ። እኮ ከልቤ ነው፣ ቀልድ አይደለም። ዋው በቃ ጨዋታ ነው የምወዳለው ማን በዛን ጊዜ ለቁም ነገር በጭራሽ እም የምፈልገውም ሰው አልነበረም። ጨዋታ አለው ዘንጣ አለው አምራ አለው እና በቃ ህይወት ያልፋል። በድንገት ደግሞ አንድ እድሜ ላይ ትደርሳለ ሳታስብ ሆና

አላየውን ፍቅር እስከ መቃብር ላይ ሲያነብ፣ ያረጀ መጽሐፍ ነው እኮ የያዘው። እውነት ነው። ምክንያቱም ከድሮ ነገር ያለፈው ከሌለ ወደፊት የለም ያለው ብዙ ነገሮችን ከእኔም የሚያዳምጣቸው እንኳን ታሪኮች አሉ። ቴዲ በዚ አዋቂነቱ እምንማማራለ፣ እኔም ከሱ ወስዶ እሱ ከኔ ወስዶ፣ ኤክስፔሪየንስ አለው። ቤተሰብ ነን። ቴዲ የኔ ልጅ ነው በቃ፣ ምንም ጥያቄ የሌለው ቁጥር አንድ ከአቀንቃኞች ወዳጅ ቴዲ አፍሮ ነው። በጣም ነው ወደ ቴዲ እጅግ በጣም ስራም ብዙ ጊዜ ግጥምና ዜማም የሚሰጥሻል፣ አሁንም ሰጥቶኛል። ገና የሚወጣለ። አሃ ገና ተሰጥቶሻል። አሪፍ ነው። ሰጥቶኛል። አውደት ነው። አድማጮች ይሄ የሰገጤዎች ጋላክቲኮ ወግ ነው። ወንዳ ገረዱን ነው ማኛ ከፊት አሰልፎ ቤታዩ ሊያሾ ጂጂክያን አጣምሮ ቲክቶክ መንደሩን ባንድ ግሩ ከቲክቶክ መንደር ወረኞቹን እንግዲህ ወረፍ ወሮፍ አድርጓቸዋል። የኦሪማኛ ጅጅኪያ ሊያሾ፣ እስቲ ይቀጥላል ማ ላይ ደግሞ እንደሚበረታ እናየዋለን። ይህ ልጅ ተመችቶኛል፣ ተመችቶኛል። ተቆመ ሰዎቹ ገንዘብ ካገኘን እውቀት፣ ሃይማኖት፣ ግብረገብነት ገብነት ምን ይንሰራልናል ብለው አሽቀንጥረው ጣሉ። ለቲክቶክ ፊልተር ምትሃተኛ ጥበብ ምስጋና ይገባውና ከእድሜያቸው ላይ 50 ሚያክለውን ቀንሶ 30 የገበታ መጮቻ ጉድጓድ የሚወጣለትን የፊታቸውን ፍንክት ሸፍኖ የ25 ዓመት አመት ኮረዳስ መሰላቸው። ሰዎቹን በአንድ ቃል እንግለጻቸው ዘ ስቱፒድ ማስተር ጠብጣብ ይሆን ይጓያል ከከብቶች ጋር ተቃቅፈው አድጎ በበሬ ጩኸት አላርም ሞልቶ እንደ ዶሮ ቆጥ ላይ እያደረ አድጎ እንስሶቹን ባህሪ ወርሶ እንዴት ማምታቱ አሜሪካ ደረሰ። በቃ እሱ ወንዝ ዳር እንዳደገ ዛፍ በለው አየር ያዟዙሯል። ሲሻ ኦርቶዶክስ ከበረገደ ሙስሊም፣ ደስ ሲለው ጴንጤ ሆኖ ህዝቡን ግራ ያጋባል። ስለ ታላቅ ድድብ እና ተሰጥኦ ሲነሳ ሁሌም ከፊት የሚታወስ ነው በቃ እሱ። ነገር ግን ይሁን ይሰምቷል ላኩለት እንግዲህ ላኩለት፣ ረብሉ ቀጠቀጠው። ይቀጥላል ይቀጥላል። ብራዘር የድድብና ሞዛርት ነው። የማህይሞች ኦርኬስትራ መሪ እሱ፣ ድንገት በአንድ ምሽት ሩቅ አልሞ የተነሳውን ህልሙን ሊኖር የተሰናዳውን ጆን ዳንኤልን በድድብና አእምሮ መርቶ ወህኒ ያስወረወረ፣ ከሊቅ እስከ ደቂቅ በክፉ አስተሳሰቡ መንገድ ያሳተ በቃ እሱ ማለት የማህይም አንዳ ዳቪንቺ ነው። ከእለታት በአንድ ቀን አንድ ሰው ቤት ውስጥ እግዚአብሔር ይገባል አሉ። ምን ልስጥህ? ጸሎት ዛሬ ደርሶልሃል፣ ጸሎት ተሰምቷል። የፈለግከውን ነገር ጠይቀኝ እሰጥሃለሁ። ግን አንድ ነገር ለአንተ የሰጠሁትን ነገር ለጎረቤትህ እጥፍ አድርጌ እሰጠዋለሁ። የአንተ ብሌሲንግ ለእሱ እጥፍ ይሆናል። አሁን የፈለግከውን ነገር ጠይቀኝ እሰጥሃለሁ አለ። አሰበ አሰበ አሰበና ጌታ ሆይ አንድ አይኔን አጥፋልኛል። ሁለት እንጂ የዛኛው ሁለት አይኔ ይጠፋል። እንደዚህ ቀኛ ሜንታሊቲ ከህይወታችን ውስጥ ካላስወጣcል፣ ስናክረው የምንቀረው እንኳን ደስ አለሽ ወይዘሮ ሄለ ፅንስሽ በሚገርም ሁኔታ ፍጹም ጤንነት ላይ። አመሰግናለሁ። ብክፈል ዛሬ ባለቤትህን እዚህ የመጣሁት ለእኔ ብቻ የነገርከኝ ሚስጥራት ለባለቤትህም እንድትነግረው ነው። ጥሩ ምንድን ነው? እንኳን ደስ አለህ ቴድሮስ፣ መንታ ባለቤትህ አራት መንታ ልጆች አርግዛለች። ታየኝ ታየኝ፣ እንዴት እንደሚሆን ታየኝ። አራት መንታ! እስቲ እስቲ ሳልሰማው ወይም ሳላየው በቃ የባልዬ ዋክሽን ፊቴ ላይ ድቅናል። እስቲ እስቲ እውነት ነው ፍቅር፣ የአራት ልጆች አባት ላረግን ደስ አይልም? በጣም በጣም ደስ ይላል። ህዝብ ልንሆንና የራሳችን ብሄር፣ የራሳችን ቋንቋ፣ የራሳችን ክልል ሊኖረን ደስ ይላል። ይሄንን ክብራዊ ዘንድ የመረጥከኝ እኔ ማነኝ? የቱን ጽድቄ ነው? ደስ ይላል ደስ ይላል። እኔ ልጁ ልጅ ላፍ አድጋልኩ

ሲንግል ማምነት ፕራውድ የሚደረግበት ነገር አይደለም። የኔ ቆንጆ ኖ፣ በፍጹም በፍጹም ውድ የትዳር ክቡር ነው። ቅዱስ ቃሉም ቅዱስ ቁርአኑም ይላል ትዳርን የመሰለ ነገር የለም። ትዳር ማለት የእግዚአብሔር ትልቅ ተቋም ነው። በዛ ተቋም ውስጥ የእግዚአብሔርን በረከቶች፣ ልጆች፣ ብዙ ነገሮች ምናምን የምታገኝበት ነው። ኦኬ እግዚአብሔር በጣም የሚወደው በቃ ተቋሙ ስለሆነ ሴጣንም በዛው መጠን ይፈልገዋል። ኦኬ ለዛ ነው ትዳር ፈተናው የሚበዛው። ውዶቼ ከፈተና እግዚአብሔር ይሰውራችሁ። ይሄን ለመናገር ወዳለሁ። ብዙ ጊዜ ቪዲዮቼ ላይ ምናምን ነገር ድርሽዬ ብቻሽን ነሽ ወይ የታለ ባልሽ ምናምን፣ እስኪ አሳይን አሳይን ወይ ምናምን የሚባል ነገር አለ የኔ ቆንጆ፣ እኔ መተዳደሪያ የሆነውብኝ እንጂ ሚዲያው በቃ ሌላ ሌላ ሌላ ነገር ተፍ ተፍ እያልኩበት እንደው የፀና ነገር ቢሰጠኝ እንዴት እንደምወጣበት አውቃለሁ። እኔ ሁሌ መጸሎቴ ማለት ነው አባቴ ሆይ ያበደ ነገር በርገርግድ አድርግልኝና ማለት ነው ከዚህ ከሚዲያ ስራ ሉጣ ምናምን። ላለሁ ላል መታወቅን የመሰለ የሚያስጠላ ነገር የለም ውድዬ። ይሄ በቃ በሰላም ወጥተው በሰላም ገብተው ሚዲያው የማያውቃቸው ልጆቻቸውን በሰላም የሚያሳድጉ ኑሯቸውን በጣም የሚኖሩ ስኬታማ ሰዎች ያስቀናሉ። አሁን እኮ ውርደት ሆነ ሚዲያው ላይ መታወቅ ውርደት ሆነ። ውድዬ ይሄንን ስልሽ ይሄ የኔ ሙያዬ ነው። ኦኬ፣ ያደኩበት ሬዲዮ ጋዜጠኛ ነኝ። ማስታወቂያ ሬዲዮ፣ የቴሌቪዥን ሰራለው፣ ዶክመንተሪ ያበደ ሰራለው ምናምን። አሳልጠዋለሁ በደንብ አድርጌ። እንደዚህም ሆኖ ያስጠላኛል። ለአንዳንዱ በቃ በጣም እንደ አፈር እስኪ በላ የሚጋጋጥበት ነው። በግድያ ይታወቅ፣ በዝሙት ይታወቅ፣ በምንም ይታወቅ፣ እሱ ብቻ ይታወቅ። አሁን ያለው ነገር ማለት ነው። እና ይሄን ልልልል የወደድኩት ምንድን ነው ሚዲያ ላይ ማንንም ማምጣት አልፈልግም። ስፔሻሊ ቤተሰቦችን ማንንም ማሳየት አልፈልግም። ማንንም ቢቻል እኔ ራሴ እንዳልኩሽ ነው መራቅ ነው የምፈልገው። ግን አሁን አሁን የምናያቸው ቪዲዮዎች እኔ ባይ ዘ ወይ ሲንግል ማመነኝ ሆነ አምትሉ ሴቶች በጣም ሸሞንየው በጣም የሚያሳፍር ነገር ነው። ባይ ዘ ወይ

እንግዲህ ውድ እኔ ልዩ ቤተሰቦች የዛሬ ቪዲዮች የነኝን ይመስላሉ። በቪዲዮቹ ፈታ ዘና እንዳላችሁ እርግጠኛ ነኝ ማለት ነው። በቀጣይ እናንተን ፈታ ዘና ያደርጋሉ ብዬ አመንኳቸውን ቪዲዮች ከተለያዩ ሻል ሚዲያ ስብሰባ ደግጅ እስከ መድረስ እናንተ ውድ እኔ ቤተሰቦች ትናፍቁኛላችሁ ማለት ነው። እስከዛ ጉለ እናንተ ሰላሙን፣ ጤናውን፣ ሀብቱን፣ ዝናውን ሳምንቱ የሰላም የጤና እንዲሆን ላዮች ተመኘኝ። በቀጣይ እስከምንገናኝ ድረስ ባባይ።